በዓለም ላይ በየቀኑ በቢሊዮን የሚቆጠሩ ሰዎች የሚመገቡት አንድ ፍሬ አለ። የጣፋጭ ፍሬ የዘመናት ታሪክ ያለው ሲሆን የዛሬዎቹ የምግብ ሳይንቲስቶች ደግሞ ተፈጥሯዊ ሱፐር ፉድ ብለው ይጠሩታል። ለአንጎ ልብጠት ለልብ ምት ለምግብ መፈጨትና ለምጥ ሂደት የሚሰጠውን ልዩ ጥቅም ሲሰሙ ለዚህ ፍሬ ያለት አመለካከት ሙሉ በሙሉ ይለወጣል። ይህ አስገራሚ ፍሬ ቴምር ነው። ዛሬ ከዚህ ቀደም ያልሰማችኋቸውን የቴምርን አስር አስገራሚ የጤና ሚስጥሮች እንነግራችኋለን። ለቻናሉ አዲስ ከሆናችሁ እና ምግብ ንክ እና ጤና ንክ መረጃዎች የሚመቻችሁ ከሆነ ትክክለኛ ቻናል መርጣችኋል። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁን እንዲሁም ቪዲዮውን ላይክ በማድረግ ጀምሩ። አንደኛው የአእምሮ ኃይልን ያሳድጋል። ቴምር በአእምሮ ውስጥ ያለውን እብጠት የሚቀንሱና የማስታወስ ችሎታንና የማሰላሰል አቅምን የሚደግፉ ተፈጥሯዊ ውህዶችን በውስጡ ይዟል። በተለይም እድሜ እየጨመረ ሲሄድ ቴምርን መጠቀም ከማስታወስ ችግር ጋር በተያያዘ እጅግ ጠቃሚ ነው። ቴምር እንደ ኮሊንና ፍላቮኖይድስ ባሉ ጠንካራ ጻሮክሲደንቶች የበለጸገ ነው። እነዚህ ውህዶች ደግሞ የአልዛይመር በሽታና ሌሎች የነርቭ መበላሸት ጋር ተያይዞ የሚመጣውን ስር የሰደደ የአእምሮ እብጠት ወይም ኒውሮኢንፍላሜሽን ለመቀነስ ወሳኝ ሚና ይጫወታሉ። በተጨማሪም የቴምር መደበኛ ፍጆታ በአንጎል ውስጥ የሚገኙትን ፕላክ እና ታንግል የሚባሉትን የአልዛይመር ምልክቶች የሚያስከትሉትን ቤታ አሚሎይድ ፕሮቲኖች እንዳይፈጠሩ ሊገታ እንደሚችል ጥናቶች ይጠቁማሉ። ይህም የማስታወስ ችሎታን፣ የማሰላሰል አቅምንና የአንጎልን አጠቃላይ የመከላከያ ዘዴዎች ያጠናክራል። ሁለተኛው ተፈጥሯዊ የኃይል ማበልጸጊያ ነው። ለተፈጥሮ ስኳሮች ውህደት ማለትም ግሉኮስ፣ ፍሩክቶስ እና ሱክሮስ ምስጋና ይግባውና ቴምር ከተዘጋጁ ምግቦች የሚመጣውን ድንገተኛ የኃይል ውድቀት ወይም ክራሽ ሳያመጣ ፈጣንና ዘላቂ የኃይል ማበልጸጊያ ይሰጣል። የቴምር የስኳር ይዘት ከፍተኛ ቢሆንም ከፍተኛ መጠን ያለው ፋይበር ያለው መሆኑ የስኳርን ወደ ደም የመግባት ፍጥነት ይቀንሳል። ይሄ ማለት ቴምር ፈጣንና ንጹህ ኃይል የሚያቀርቡት ግሉኮስና ፍሩክቶስ አሉት። ፋይበሩ ደግሞ ኃይሉ ቀስ በቀስና ለረጅም ጊዜ እንዲለቀቅ በማድረግ ከሌሎች ጣፋጭ ምግቦች በኋላ የሚከሰተውን የኃይል መዋዠቅ ይከላከላል። ቴምር በተፈጥሮ አይረንና ቢ ቫይታሚኖች በመያዙ ሜታቦሊዝምን በመደገፍ ሰውነት ስኳሩን ወደ ተግባራው ኃይል በብቃት እንዲቀይር ያግዛል። ሶስተኛው የልብ ጤና ያበረታታል። በፖታሺየም እና ማግኒዥየም የበለጸገ በመሆኑ ቴምር የደም ግፊትን ለመቆጣጠርና ጤናማ የልብ ምትን ለመደገፍ ይረዳል። ይህም ለስትሮክና ለልብ በሽታ ተጋላጭነትን ይቀንሳል። በተጨማሪም እጅግ በጣም ጥሩ የፖታሺየም ምንጭ ሲሆን ይህም በሰውነት ውስጥ የሶዲየም ተጽዕኖ ለመቀነስ ይረዳል። ፖታሺየም በደም ስሮች ግድግዳ ላይ ያለውን ውጥረት በማዝናናት የደም ግፊትን ለመቀነስ በቀጥታ ይሰራል። በተጨማሪም በቴምር ውስጥ የሚገኘው ማግኒዥየም የልብ ጡንቻዎች በትክክል እንዲሰሩ ወሳኝ ሲሆን የልብ ምት መረበሽ ዕድልን ይቀንሳል። የቴምር ፋይበር የኤልዲኤን ወይም ደግሞ መጥፎ ኮሌስትሮል መጠንን በመቀነስ የደም ቧንቧ መዘጋትን በመከላከል የልብ ጤናን ያጠናክራል። አራተኛው የምግብ መፈጨትን ያሻሽላል። ቴምር ለምግብነት የሚውል ፋይበር ምንጭ ነው። በዚህ ምክንያት የምግብ መፈጨትን ያቀላጥፋል፣ የሆድ ድርቀትን ይከላከላል፣ እንዲሁም ደግሞ በአንጀት ውስጥ ያሉ ጠቃሚ ባክቴሪያዎችን ይመግባል። ቴምር ሁለት አይነት ፋይበርን ይዟል፤ የሚሟሟውና የማይሟሟው ፋይበር። የማይሟሟው ፋይበር ወደ አንጀት ውስጥ ሲገባ ውሃን በመምጠጥ ሰገራን ያለሰልሳል እና የሆድ ድርቀትን ይከላከላል። የሚወሞ ፋይበር ደግሞ ፕሪባዮቲክ ሆኖ ያገለግላል። ይሄ ደግሞ በአንጀት ውስጥ ያሉ ጠቃሚ ባክቴሪያዎችን ይመግባል። ይህ ጤናማ የአንጀት እጽዋት ስርዓት ወይም ገት ፍሎራ መኖሩ የምግብ መፈጨትን ማሻሻል ብቻ ሳይሆን እንደ ፋቲ አሲድ ያሉ ጠቃሚ ውህዶችን እንዲፈጠሩ ያግዛል። እነዚህም የአንጀት ግድግዳን ጤና በመጠበቅና የበሽታ መከላከያ ስርዓትን በመደገፍ ይታወቃሉ። አምስተኛው አጥንትን ያጠነክራል። ቴምር እንደ ካልሽየም፣ ፎስፈረስ እና ማግኒዚየም ያሉ ቁልፍ ማዕድናትን ይዟል። እነዚህም ለአጥንት ጥንካሬና እንደ ኦስቲዮፖሮሲስ ያሉ ሁኔታዎችን ለመከላከል አስፈላጊ ናቸው። ቴምር ለአጥንት ጤና እጅግ ወሳኝ የሆኑትን ካልሽየም፣ ፎስፈረስ እና ማግኒዚየም በተጨማሪ እንደ ሴሌኒየም እና ቫይታሚን ኬ ያሉ ማዕድናትን ይዟል። ቫይታሚን ኬ በሰውነት ውስጥ ያለውን የካልሽየም አጠቃቀም በማሻሻል የአጥንት ማዕድን እፍጋትን ለመጨመር ይረዳል። ቴምር ውስጥ ያሉት ማዕድናት የአጥንት መበላሸትን ለመከላከልና በተለይም እድሜ የገፋ ሲሄድ የሚከሰተውን የኦስቲዮፖሮሲስ ወይም ደግሞ የአጥንት መሳሳት ተጋላጭነትን ለመቀነስ ያግዛል። ስድስተኛው ተፈጥሯዊ የሰውነት ማጽዳትን ይረዳል። በቴምር ውስጥ የሚገኙት ጸረ ኦክሲደንቶች እንደ ፍላቮኖይድስ እና ፌኖሊክ አሲድ ነፃ ራዲካሎችን በመዋጋትና የጉበትን ተግባር በመደገፍ ሰውነትን ለማጽዳት ይረዳሉ። ቴምር እንደ ካሬቶኖይድ፣ ፍላቮኖይድስ እና ፊኖሊክ አሲዶች ያሉ ከፍተኛ የጸረ ኦክሲደንት ይዘት አለው። እነዚህ ውህዶች ደግሞ በሰውነት ውስጥ የሚከሰተውን ኦክሲዳቲቭ ውጥረት በመዋጋት የሕዋስ ጉዳትን ይቀንሳሉ። በተለይም የጉበትን ጤና በመደገፍ የሚታወቁ ሲሆን ጸረ ኦክሲደንትስ ውህዶቹ ደግሞ ሰውነት መርዛማ ንጥረ ነገሮችን በብቃት እንዲያስወግድ በሚረዱ የጉበት ኢንዛይሞች ላይ አዎንታዊ ተጽዕኖ አላቸው። ከፍተኛ የፋይበር ይዘቱ ደግሞ መርዛማ ንጥረ ነገሮችን ከምግብ መፍጫ ስርዓት ውስጥ ይዞ እንዲወጣ በማድረግ የሰውነት ማጽዳት ሂደትን ያፋጥነዋል። ሰባተኛው የደም ስኳርን ይቆጣጠራል። ጣፋጭ ቢሆንም ቴምር ዝቅተኛና መካከለኛ ግሊሲሚክ መረጃ ጠቋሚ ያለው ሲሆን ፋይበሩ የስኳር መመጠንን ስለሚያዘገይ ሚዛናዊ የሆነ የደም ግሉኮስ መጠን እንዲኖር ያደርጋል። የቴምር ግሊሲሚክ መረጃ ጠቋሚ በአብዛኛው ከ44 እስከ 55 ባለው ክልል እንደ ዝቅተኛና መካከለኛ ይመደባል። ይህ ማለት ከሌሎች ጣፋጮች በተለየ መልኩ የደም ስኳርን በድንገት ከፍ አያደርግም ማለት ነው። የቴምር ፋይበር የስኳር ሞለኪውሎች ከምግብ መፍጫ ተራ ወደ ደም ውስጥ የሚገቡበትን ፍጥነት በከፍተኛ ሁኔታ ያዘገየዋል። በተጨማሪም ቴምር ፖሊፊኖልስ የተባሉ ጸረ ኦክሲዳንቶችን ይዟል። እነዚህም የኢንሱሊን ስሜታዊነት እንዲጨምር ሊያግዙ ይችላሉ። ይህም ሰውነታችን የስኳር መጠንን በተሻለ መንገድ እንዲጠቀም ይረዳል። ነገር ግን አወሳሰዱ ልከኛ መሆን አለበት። ስምንተኛው የመራባት ጤናን ያሳድጋል። ቴምር በተለምዶ በተለይም በወንዶች ላይ የመራባት አቅምን በማሻሻል ይታወቃል። ይህም ከአሚኖ አሲዶች በዚንክና የሆርሞን ሚዛን በሚደግፉ ጸረ ኦክሲዳንቶች ምክንያት። ቴምር ለወንዶች የመራባት ጤና አስፈላጊ የሆኑትን አሚኖ አሲዶች፣ ዚንክ እና ቫይታሚን ኤ ይዟል። ዚንክ የወንድ ዘር ወይም ደግሞ ስፐርም ጥራትንና የመንቀሳቀስ አቅምን በማሻሻል ወሳኝ ሚና ይጫወታል። በሴቶች ላይ ደግሞ ቴምር የሆርሞንን ሚዛን ለመጠበቅ የሚረዱ ውህዶች ያሉት ሲሆን የፋይበርና የስኳር ይዘቱ ጤናማ ክብደትን ለመጠበቅ ስለሚረዳ ለተሳካ እርግዝና ትልቅ ሚና ይጫወታል። በተጨማሪም በቴምር ውስጥ የሚገኙት ጸረ ኦክሲደንቶች የመራቢያ አካላትን ከኦክሲዳይዘር ጉዳት በመከላከል አጠቃላይ መራባት አቅምን ይደግፋሉ። ዘጠነኛው የቆዳና የጸጉር ጤናን ይደግፋል። በቴምር ውስጥ ያሉ ቫይታሚን ሲ እና ቫይታሚን ዲ የኮላጅንን ምርት ያሳድጋል፣ የቆዳ የመለጠጥ ችሎታን ያሻሽላል፣ እንዲሁም ደግሞ ጤናማና ጠንካራ ጸጉርን ለመጠበቅ ይረዳል። ቴምር በውስጡ ባለው ከፍተኛ የቫይታሚን ኤ ወይም ካሮቲኖይድስ እና አይረን የቆዳና የጸጉር ጤናን ይደግፋል። ቫይታሚን ኤ ለሕዋስ እድገት አስፈላጊ ሲሆን የቆዳን እርጥበት ከመጠበቅና የመለጠጥ አቅሙን ከማሻሻል በተጨማሪ የብጉር መፈጠርን ሊቀንስ ይችላል። የብረት ይዘቱ ደግሞ የደም ዝውውርን በማሻሻል የኦክሲጅንና የምግብ ንጥረ ነገሮች ወደ ጸጉር ስር በብቃት እንዲደርሱ ያግዛል። ይህም የጸጉርን መርገፍ በመከላከል ጤናማና ጠንካራ ጸጉርን ለማሳደግ ይረዳል። አስረኛው ለነፍሰ ጡር ሴቶች ተፈጥሯዊ ምጥን ይረዳል። በርካታ ጥናቶች እንዳረጋገጡት በእርግዝና የመጨረሻዎቹ አራት ሳምንታት ውስጥ ቴምርን አዘውትሮ የሚመገቡ ሴቶች የማህፀን በር የመከፈትና የመለስለስ ሂደት የተሻለ ነው። ይህ የሆነበት ምክንያት ቴምር የማህፀን ጡንቻዎችን የሚያነቃቁና የሚደግፉ ውህዶችና ከፍተኛ መጠን ያለው ታኒን ስላለው ሲሆን፣ ይህም የማህፀን መኮማተርን ለመርዳት ያገለግላል። ቴምር የሞልጃ ጊዜን ከማሳጠር በተጨማሪ የደም ማነስን ለመከላከል የሚያስችል አይረን ያለው ሲሆን በምጥ ወቅት የሚያስፈልገውን ተፈጥሯዊ ኃይል ያቀርባል። ስለዚህ ቴምርን እንደ አንድ የምግብ አማራጭ አድርገን በመውሰድ እጅግ ብዙ ጥቅሞችን ልናገኝበት እንችላለን። ከዚህ ቪዲዮ እጅግ ጠቃሚ መረጃ እንዳገኛችሁ ተስፋ በማድረግ ይሄ ቪዲዮ ለሌሎችም እንዲደርስ ላይክ፣ ሼር፣ ቻነሉን ደግሞ ሰብስክራይብ እንድታደርጉ በአክብሮት ጋብዝን። በቀጣይ አስተማሪ ቪዲዮ እስከምንገናኝ በእያላችሁበት የዓለም ጫፍ ሰላማችሁ ይብዛ፣ ጤናችሁን ጠብቁ።